እንደምን ቆያችሁ። በዛሬው ዕለት የምንመለከተው ኦስቲዮፖሮሲስ የተባለ በአማርኛው የአጥንት መሳሳት የሚለውን ነው የምንመለከተው። ይሄ የአጥንት መሳሳት በዘልማድ እንደሚታወቀው ሴቶች ሳይሆን በወንዶችም የሚያጠቃ ነው። ምን ምን ምክንያቶች ያሉት፣ ይበልጥ በምን አይነት ሁኔታ ነው ሰዎችን ሊጎዳ የሚችለው፣ እናም በምን አይነት ምርመራ ይካሄዳል፣ ምልክትና ስሜቶች ይመስላሉ የሚስሉ በዝርዝር እንመለከታለን። ቻናላችንን አዲስ የሆናችው ሰብስክራይብ ላይክ እና ሼር በማድረግ ሌሎችን እንደርሳቸው ታደርጉልን ደስ ይለናል። እናመሰግናለን። ኦስቲዮፖሮሲስ የአጥንት መሳሳት የሚባለው እንደ ሌሎቹ ወሳኝ የሰውነት አካላት ህመሞች፣ ኩላሊት እና ደም ግፊት ወዘተ ሁሉ ድብቁ ወይም ሳይለንት ሊሊል ተብሎ ነው የሚጠራው። ሳይታወቅ ብዙ ጊዜ ጉዳት ላይ ከደረሰ በኋላ ነው የሚታወቀው። ይህ ማለት የአጥንት የውስጠኛው ክፍል ጥቅጥቅ ማለቱን መቀነስና የውጨኛው ነጩ ክፍል ደግሞ መጎዳት ለስብራትና ሌሎች ጎድመሞች መጋለጥን የሚያስከትል በተፈጥሮ አጥንት ውስጡ ከብት አጥንት ላይ እንደሆነ ጠወር ያለ ነገር ጥቅጥቅ ያለ አንዳንዴ ደግሞ ሊገኝ ይችላል። እነዚህ ነገሮች ጠነክሩ አጥንት አይሳሳም በተፈጥሮ ኖርማል ይሆናል። ምክንያቱም ስንመለከት በተፈጥሮ ማለትም በአጥንታችን ውስጥ የሚባሉ ኦስቴዮፕላስት የሚባሉ ሴሎች አሉ። እነዚህ የአጥንታችንን ተካታይ ግንባታና የሚገንቡ ናቸው። ጥንቶችን እንዲገነቡ የሚጠነክሩ የሚያደርጉ ናቸው። እነዚህ ኦስቴዮፕላስት፣ ሌላ ደግሞ ጥንታችን ውስጥ አሁን ደግሞ ኦስቴዮክላስ የሚባል አለ። ወደ ደም ስር የመላክ ሂደት አለው። የጊዜው ከአጥንት ላይ ካልሲየም ምናምን የመሳሰሉትን ነገሮች ወደ ደም ስር ይልካል። የዚህ የሁለቱ አለመጣጠን በብዛት ሳይገነባ ሲቀርና ወይም በኖርማሉ ሳይገነባ ሲቀርና ወደ ደምስር የሚላከው ካልሲየም ሲበዛ የአጥንት መሳሳት ሊፈጠር ይችላል። የዚህ በደማችን ውስጥ ያለው የካልሲየም ሲቀንስ ነው እንግዲህ አጥንታችን ወደ ደማችን የመላኩ ሂደት የሚጨምረው ቦን ሪዞርፕሽን ይባላል። ይሄ ሲጨምር ነው እንግዲህ፣ አጥንታችን ግንባታ በተለያዩ ምክንያት ሳይፈጠር ደግሞ ሳይፈጸም ሲቀር ችግሩ ተፈጠረ ነው። አንደኛ እዚህ ምክንያቶች ምንድናቸው? በእድሜ ምክንያት የአጥንታችን መጠን ሲቀንስ ለወንድም ሴትም ያገለግላል። ችግር በተለይ ሴቶች ላይ የወር አበባ ሲቋረጥ፣ ኤስትሮጂን የተባለ ነገር መመረት ሲቆም አጥንት እየሳሳ ይሄዳል። በወንዶች ላይ ደግሞ የቴስቶስትሮን መጠን ሲቀንስ ችግሩ ሊመጣ ይችላል። አራተኛው በአመጋገብ ላይ የካልሲየምና የቫይታሚን ዲ እጥረት ሲኖር ይህም ይከሰታል። አካል እንቅስቃሴ ያለማድረግ፣ በተለይ ይህ አካል እንቅስቃሴ በተለይ በወጣትነት መጀመር አለበት ነው። በአንድ ወቅት ዶክተር ብሩ ከላምቢ ሰው እንደተናገሩት ወይም እንዳቀረቡት የአካል እንቅስቃሴ በጣም አስፈላጊል በወጣቶች ላይ በተለያዩ ቦታዎች እንቅስቃሴ ማድረግ ስፖርት መስራት እግር መንገድ በረጅም ጊዜ የእግር መንገድ መጠቀም እነዚህ እንቅስቃሴ ማድረግ ለወደፊቱ እየጠነከረ እንዲሄድ ይሄ የውስጠኛው አካል እንዲጠነክር ያደርግና እና ለዚህ የአጥንት መሳሳት እንዳንጋለጥ ያደርገናል። ሌላው ስድስተኛው የጤና ክሎች አሉ ታምክንያቱምሆንጥ መጨመሳቸው የአጥንት መጋጠሚያ ወይም ደግሞ የቆየ ኩራጥ በመኖር ለረጅም ጊዜ የሚወሰዱ ኮርቲኮስቴሮይድ የሚባሉ ስቴሮይድ ድራጎች አሉ። እነዚህ ለተለያዩ ህመሞች የሚሰጡ ይህን እነዚህን ለረጅም ጊዜ መውሰድ፣ ለሚጥል ህመም ወይም ኤፒለፕሲ የሚባል ለእሱ የሚወሰዱ መድኃኒት ለረጅም ጊዜ መውሰድ፣ ለካንሰር የሚሰጥ መድኃኒትን ሲወሰድ፣ እነዚህ ይህንን የአጥንት መሳሳት ሊያጋልጡ ይችላሉ። አጋላጭ ምክንያቶቹ ያው አንደኛ ሴት መሆን ዋነኛ ተጋላጭ ስለሆኑ ሴት መሆን አንደኛው ተጋላጭ ምክንያት ነው። ሁለተኛው የእድሜ መጨመር ለሴትም ለወንድም ነው። በወንዶች ላይ ከአምስት ወንዶች አንደኛ ወንድ በአምስት ዓመት ላይ የአጥንት መሳሳት ሊያጋጥመው ይገመታል ይገመጣል። ከሰባ ዓመት በላይ ደግሞ ስጋቱ ይጨምራል። አራተኛ በዘር የሚወረስ አንዳንድ ጊዜ ተለያዩ በዘር የሚወረስ ችግሮች ሊከሰት ይችላል። የክብደት መቀረስና በተፈጥሮ የአጥንት አጭር ወይም ትንሽ መሆን ለዚህ ህመም ሊያጋለጠን ይችላል። አልኮል መጠጥና ሲጋራ ማጤስ ይሄም ትልቁ ችግር ነው። ሌላው ሴደንተሪ ላይፍ የሚባል ዝም ብሎ መቀመጥ፣ ከቤት አለመውጣት፣ እንቅስቃሴ አለማድረግ፣ የእግር ወቅም አለማድረግ እነዚህ አጋላጭ ምክንያቶች ናቸው። ስሜትና ምልክቶች እንመለከት። በደንብ የሚታወቀው ቅድም ያልኳቸው ሳይለንት ዲል እንደተባለው ወይም ድብቁ ህመም የሚባለው መጥፎ ደረጃ ላይ ሲደርስ ወይም የአጥንት ስብራት ሲደረስ ሲኖር ነው የሚታወቀው። አንደኛ ጀርባ በአከርካሪ ላይ የአጥንት ስብራት ሲፈጠር፣ ጀርባ መንባ ከፍተኛ ህመም ይኖራል። በዚህ ልገመል ሊጠረጠር ይችላል። ወደ ሐኪም ቤት ይገድና ምርመራው ይገኛል። በረጅም ጊዜ የቁመት ማጠር ያመለከታል። ሰው ቁመቱ እያጠረ ይሄዳል። አጥንት ሲያሳ ቁመቱ እያጠረ እያጠረ የሁለቱ ልጆቻቸው ከፍ እያሉ እየረዘሙ ይሄዳሉ። የጀርባ መጉመጥ፣ ጀርባ እየጎበጠ በሚሄድ በሰት አጥንሳስተዋል ይታሰባል። አራተኛው የዳሌ አጥንት፣ የአከርካሪ አጥንት፣ የእጅ አንጓ አጥንት ስብራት ሲያጋጥም እነዚህ የሱ ምልክቶች ናቸው። የምርመራ ዘዴዎች አሉት ያው በጤና ድርጅቶች የሚደረጉ ቦን ሚነራል ደንሴት የሚባል የአጥንት ነረግዶችን መጠጋጋት ቅድም እንዳልኳችሁ ጥቅጥቅ ማለት አለባቸው። የእነዚህ መሳሳት የሚያሳይ ዴክሳ ስካን የሚባል ምርመራ አለ። ኤክስሬይ የአጥንት ስብራት መሆ ያረጋግጣል። ፍራክስ ስኮር የሚባል አለ። በክሊኒክ ምርመራ የአጥንት ስብራት የመጋለጭ ወይም የመገመጥ እንትኑ የሚመረመረ ስኮር አለው የሚሰጠው ስኮር። በላቦራቶሪ ደግሞ የካልሲየም እና የቫይታሚን እጠን መጠንን በመርመር ይታወቅ ይችላል። ስለዚህ ምርመራ ዘዴዎቹ ናቸው። ሕክምናው መከላከያው አንደኛ ህመሙን በመጡ መክናቸው ንተረሶ የሚሰጥ የአጥንት ጥንካሬ መመለስና የአጥንት ስበራዎችን መከላከል ይደረጋል። ካልሲየም አጥሮ ከሆነ ካልሲየም መስጠት፣ ቫይታሚን ዲ የሚያጥሮ ደሞ ቫይታሚን መስጠት፣ ሌሎች ምክንያቶች ደሞ ካሉ እነዚህም በማከም ችግሮችን እንከላከላል እንዳይፈጠሩ ማለት ነው። ብዙ ወንዶች የአጥንት መሳሳት ይኖርባቸዋል ተብሎ ስለማይገመድ ደግሞ እድሜል ጨምር ምርመራ ማድረግ ይኖርባቸዋል፣ ላይ ጠቀስናቸው ምርመራ የግድ ማድረግ ይኖርባቸዋል። ሶስተኛው ካልሲየምና ቫይታሚን ዲ ተጨማሪ መስጠት ያስፈልጋል እዚህ ላይ በራሳችን እንዳንወስድ ነው ምንመክራቸው። ምንጊዜም ቫይታሚንም ሆን ካልሲየም ጥረ ነገሮችን ስንወስድ ሐኪም ሲያዝ እንጂ በራሳችን ይሄ ሊኖር ይችላል ተብሎ የሚገም የሚወሰን መናየት ለበለጠ አደጋ ይጋልጠናል። ስለዚህ ሐኪም ተምርምረን ምነው ወይም ተጨማሪ ነገሮች መውሰድ ይኖርብናል። ሌላው የአኗኗር ዘይቤን መለወጥ ነው። እንዴት ነው? የተለያዩ እንቅስቃሴ ማድረግ ይኖርብናል። መራመድ፣ የግሮክ ማድረግ፣ መሮጥ ካስፈለገ ቤት ውስጥ ወጣት ከሆናቸው ምልቃ ከፍታችሁ መደነስ፣ የተለያዩ እንቅስቃሴዎች ማድረግ፣ ደረጃ መውጣት፣ ዳገት መውጣት መውረድ፣ እነዚህ እነዚህ ነገሮች በጣም ወሳኝ ናቸው። የቤት ውስጥ ጥንቃቄ፣ አንደኛ ለተለያዩ ነገሮች እንዳንጋለጥ ካልሲን ባግ በመጠቀም የመሬት አወሳሰድ ጥንቃቄ መውሰድ፣ ሐኪም ባዘዘው መሰረት መውሰድ፣ የአካባቢውን ሁኔታ መቆጣጠር። የአጥንት መሳሳት ያለበት ሰው እንቅፋት ያጋጥመውና ቢወድቅ በቀላሉ ይሰበራል። ምንም ይሁን ምንም ያን ብጅታ ክልል ያለውን በኩሉ ጥንቃቄ ማድረግ ለከፋ ጉዳት እንዳንጋለጥ ራሳችንን መከላከል ይኖርብናለን፣ እንላለን ዛሬ ያስተላልፍ የፈለግነው ነው። ኦስቲዮፖሮሲስ ወይ የአጥንት መሳሳትን ስንመለከት በጥንቃቄ እንድንኖር ሊያገለግል ሊረዳን ስለሚችል ይህንን ለሌሎች ሊደርሳቸውና በተለይ በእድሜ ሴቶች ደረጃ የሚመጣ ችግር ስለሆነ ልንከላከለው ጠናማ ህይወት ሊኖረን ይችላልና ጥንቃቄ እናድርግ እንላለን ይህንን ቻናል አዲስ የሆናችሁ አሁንም በድጋሚ እንላችሁ ሰብስክራይብ አድርጉ ቻናሉን እየተመለከታችሁ ካል ደግሞ ላይክ ማድረግን አትርሱ ሼር በማድረግ አትርሱ ይህን ይህን በማድረግ የእኛን ቻናል ልትደግፉልን ትችላላችሁና እናመሰግናለን ከወዲሁ ሰላም ቆዩ።